ይህች እሁድ ሳምንት ቅድስት በመባል የምትታወቀው ስለሆነ የአብይ ጾም ሁለተኛ ሳምንት የምንጀምርባት ወቅት ናት። ቅድስት ማለት እመቤታችን ከሁሉም ፍጥረት የተለየች ንጽህና ንጽህት እንደሆነች ሁል ጊዜ በእመቤታችን ክብር ቅድስና ክፍል እንደሚገለጸው ቅድስት ዕለትም ከሌሎች ዕለታት ተለይታ ጌታችን ጾም ለነፍሱ መድኃኒት ተመረጠው ተመረጣ ተመርጣ የተከበረች ቅድስት ዕለትና ሳምንታት ናት በማለት ነው። ቅድስት የምትባለው ዕለትና ሳምንት ጌታችን በመብል ምክንያት የጠፋውን ሕይወታችንን ያለ መብል በጾም ለመመለስ ሲውለት ሁላችን ሁላችንም አብነት ለመስጠት እኛንም በተግባር ለማስተማር ሲል ማዕለ ጾሙን የጀመረባት የተመረጠች የተቀደሰች ዕለት ናት። ቅድስት፣ ይህች እሁድ ሳምንት ቅድስት። ቅድስት ማለት እመቤታችን ከሁሉም ፍጥረት የተለየች ንጽህት፣ ንጽህትና ንጽህት እንደሆነች ሁልጊዜ በመቤታችን ክብር ቅድስና ክፍል እንደሚገለጸው ቅድስት ዕለት ከሌሎችም ለየት ለየት ያለች ናት። የሚሰማኝ ግን በእርጋታ ይቀመጥ፣ ከመርገም ስጋ ያርፋል። መጽሐፈ ምሳሌ ምዕራፍ አንድ ከቁጥር ሰላሳ ሶስት ወስ ብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት ሃያ አራት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ሰም የካቲት ሃያ አራት በዚችም ቀን የከበረ አባት ኢጲስቆጶስ አጋቢጦስ አረፈ። ይህም አባት በካህዲያን ነገስታት በዲዮቅላጣኖስ እና በመክስሚኖስ ዘመን ነበረ። ወላጆቹ ደጎች ምዕመናን ነበሩ። ቤተ ክርስቲያን ትምህርት አስተምረውት ድቁና ተሾመ። ከዚያም በኋላ እናትና አባቱን ትቶፍ ወደ አንድ ገዳም ሂዶ የሸመገሉ መነኩሳትን አገለገለ። ከእሳቸውም በጎ አምልኮትን ተማረ። አረጋውያኑንም እያገለገለ በገድል ተጠምዶ ያለማቋረጥ በጾም በጸሎትና በስግደት ይተጋል። ከጧት እስከማታ በጾም የሽምብራ አሰር የሚመገው ሆነ። ከእንቅልፉም ጋር ሊታገል በወደደ ጊዜ ከሽንብራ አሰር ጋራ አመድ እየተመገበ ሰማንያ ቀን ኖረ። በዚያም ተጋድሎ ውስጥ እያለ ኃይሉ ግን ይጨምርለት ነበር። ለአረጋውያንም አገልግሎቱን አላስተጓጎለም። ሲጠሯቸውም ጌቶች ይላቸዋል። የዲቁናን የትሩፍቱን ሥራ ሁሉ ፈጸመ። ዛፌርም የሚያስደንቁ ብዙዎችን የሆኑትን ታላላቅ ተአምራቶችን በእጆቹ ገለጠ። ከእሳቸውም አንዲፋ ብላቴና አዳናትና እሷም እንደ እንጨት የደረቀች እስከምትፈን ብዙ ዘመን ጭንቅ በሆነ ደዌታማ የኖረች ናት። ዳግመኛም ብዙ ሰዎች ያጠፏውን ታላቅ ከሲ ግልጽ ገድሉ ገድለው ከሰውና ከእንስሳት አስጨናቂ የሆነ በሽታቸው አስወገደ። የተጋድሎንና የኃይሉን ጽናት ወሬው በተሰማ ጊዜ ስሙ ሎክዮኖስ የሚባል መኮንን ወደ እሱ ልኮ አስመጥቶ ያለ ውዴታው በግድ የጭፈራ አለቃ አድርጎ ሾመው። እርሱ ግን ተጓድሎን አልተውም። ጾሙንም ጸሎቱንም የትሩፋቱንም ስራ የሚጨምር ሆነ እንጂ የቀደመ ስራውን አልተውም። በጥይት ቀኖችም ዲዮቅልጢያኖስና መክሲምኖስ እግዚአብሔርን አጠፋቸው። አምላክንም የሚወድ ጻድቅ ሰው ቁስጥንጥንዮስ ነገሰ። ይህም ቅዱስ፣ ከጭፈራ ውስጥ ይወጣ ዘንድ ምክንያት የሚሻ ሆነ። ንጉሱም ቆስጠንጢኖስ እጅግ የሚወደው መልከ መልካም የሆነ ወጣት ብላቴናና ብላቴና ነበረ። ክፉም ጋኔንም ተጫነበት። በቀንም በለሊትም ታላቅ ስቃይን የሚያሰቃየው ሆነ። ቅዱስ አጋቢጦስም የሚያውቀውን ከሚያውቀው ውስጥ አንድ ሰው በአየው ጊዜ የወታደር አለቃ አጋቢጦስ ይመጣ በአዳነህ ነበረ አለው። የታመመውንም እሱ በንጉስ ጭፈራ ስርዓት ውስጥ ያለ እውኑ ይህ ስራ መስራት ይቻላልን አለ። ሰውየውም ገድሉንና ስራውን ሁሉ አስረዳው። ዳንኤልን ያደረበትን በእውነት ሊያድነ ያድነኝ ይችላልና ከዚህ ከአስጨናቂ ደዌ ያድነኝ ዘንድ የወታደር አለቃ አጋቢጦስን ፈጥናችሁ አምጡልኝ አለ። ንጉሱም ይህን ባወቀ ጊዜ ቅዱስ አባ አጋቢጦስን እንዲያመጡለት አዘዘ። በመጣም ጊዜ በወጣቱ ላይ ጸለየ፣ በከበረ መስቀሉም አማተበው። በዚያም ጊዜ እግዚአብሔር ኃይል ዳነ። ንጉሥ በዚህ ደስ ብሎት ቅዱስ አጋቢጦስን አከበረው። ምንም እንዳደረግልህ ተሻለ አለው። እርሱም ንጉሡን ከወታደርነት ውስጥ አስነሳ አሰናብተኝ አለውና አሰናበተው። አስቀድሞም ወደ ነበረባት ቦታ ተመለሰ። ብዙ ዘመናትም እጅግ እየተጋደለ ኖረ። ከዚያም በኋላ የዚያች አገር ኤጲስቆጶስ ይዞ ቅስና ሾመው። ይህም ኤጲስቆጶስ በሞተ ጊዜ ቅዱስ አጋቢጦስን ይሾሙላቸው ዘንድ ሕዝቡ ሊቀ ጳጳሳቱን ለመኑት። እርሱም ሾሙላቸው። መልካም ተናጋሪዎች የሆኑትን የክርስቶስ መንጋዎችን በበጎ አጠባበቅ ጠበቃቸው። ዛፌርም የትንቢትን ጸጋ የሰወረውንም የማወቅ ድንቆችን ታምራቶችን የማድረግ ሀብትን ሰጠው። ስውርን ኃጢአትን የሚሰሩትን ኃጢአተኞች የሚገ ስጻቸው ሆነ። በንስሐም እስኪመለሱ ከመቅደስ ያረቃቸዋል። ዳግመኛም በገድሉ መጽሐፍ ተጽፎ የተገኘ የታላቅ ወንዝ ወራጅ ውሃን በመስቀሉ አቁሞ ወደ ሌላ መንገድ መለሰው። የስውር አይኖችንም ገለጠ፣ ለምጻሞቹንም አነጻ፣ ብዙዎቹን በሽተኞችንም አዳነ። የእግዚአብሔር ምስጋና ይሆን እኛንም በከበሩ ቅዱሳን ጸሎት ይማራል። በረከታቸው ከእኛ ጋር ትኖር ለዘላለም አሜን። ቅድስት የአብሪት ጾም ሁለተኛ ሳምንት ቅድስት። ቅድስት ማለት የከበረች የተለየች እና የተመሰገነች ማለት ነው። ይኸውም በባህርዩ ቅዱስ የሆነ ጌታ ጾሙን ቅዱሱ የጀመረባት ዕለት በመሆኑ ሊቀ ቅዱስ ያሬድ ይህን ሳምንት ቅድስት የሚል ስያሜ ሰጡታል። ይህም ሳምንት ቅድስት ቤተ ክርስቲያን ስለ እግዚአብሔር የባህሪ ቅድስና እንዲሁም ቅዱስ እግዚአብሔር ስለ ቅድሳቸው ቅዱሳን አካል ወይም ጾም፣ ቅድስት ሰንበት፣ ቅድስት ቤተክርስቲያን፣ ቅድስት ወዘተ እያለች የምታስተምርበት ሳምንት ነው። ሰው ሁሉ በቅድስና መንገድ መመለስ የክቡር ባለቤት የመንግስቱ ወራሽ እንዲሆን እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ በማለት ስለማስተማሩ ሰፊ ትምህርት ይሰጡበታል። እግዚአብሔርን ማየትና የእግዚአብሔር የሆነውን ስርዓት መከተል ስለሚያስችል ለትዕለት መልካም በማድረግ ቤተ መቅደስ ተብሎ የተነገረለትን ሰውነታችን በንጽህና በመጠበቅ ለእግዚአብሔር የተቀደሰ ዕቃ ሆነን መቅረብ እንደሚገባ ይዘከርበታል። እግዚአብሔር አምላክ ቅዱስ ነው እያለን በልባችን አምነን በአፋችን መስክረን፣ በተግባር ግን ከቅድስና እርቀን እንዳንኖር ለእግዚአብሔር እንደቀደሰንና ልጆች ልጅነትን እንደሰጠን በማወቅ በተቀደሰ ሁኔታ መኖር ይገባናል። ቅድስት ቅድስና ምንድን ነው? ቅድስና ማለት ቀደሰ፣ ባረከ፣ ለየ፣ አከበረ፣ አመሰገነ፣ አነጻ ሰውነትን ከረከሰ ልቡን ከትንቢት አራቀ ከሚል የግስ ስውር ስረወ ግስ የተገኘ ኃይለ ቃል ሲሆን ቅድስና ማለት መለየት፣ መክበር፣ መመስገን፣ መንጻትና መጽናት ማለት ነው። ሰውም ሆነ ሌላውም ነገር ቅዱስ የሚሆነው የእግዚአብሔር ስለሚሆን ብቻ ነው። ሰው ሃይማኖት ይዞ ስነ ምግባር እየተቀደሰ ሊሄድ ይችላል። ዮሐንስ ምዕራፍ 17 ከቁጥር 17 ዳግመኛ የሰው ልጅ ከመንፈስ ቅዱስ ሲወለድ የቅድስና ስራ ይጀምራል። በህይወት ደግሞ ቅድስናውን እያሳደገ ይሄዳል። በእለት ምጽዋት ቅድስናውን ፍጹም ይሆናል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51። ሁለተኛ ተሰሎንቄ ምዕራፍ 4 ከቁጥር 4። ቅድስና በአማኝ ህይወት ውስጥ የሚያድገው በእግዚአብሔር ኃይል ነው። ነቢዩ እዝቅኤል ቅዳሴ ዘለዓለም መካከላቸው በሆነ ጊዜ እኔ እስራኤልን የሚቀድሰው እግዚአብሔር እንደሆንኩ አህዛብ ያውቃል በማለት ተናግሯል። እዝቅኤል ምዕራፍ 36 ከቁጥር 28 የሰው ልጅ ለእግዚአብሔር አገልግሎት የተለየ በመሆኑ በፍጹም ኃይሉ በፍጹም ነፍሱ በፍጹም ልቡ እግዚአብሔር መውደድ አለበት። ቅድስናው እና ፍቅሩ ደግሞ ትእዛዙን በመጠበቅ ይገለጻል። ማርቆስ ምዕራፍ 12 ከቁጥር 33፣ ዮሐንስ ምዕራፍ 14 ከቁጥር 21፣ ፊልጵስዮስ ምዕራፍ 2 ከቁጥር 12፣ አንደኛ ዮሐንስ ምዕራፍ 5 ከቁጥር 23፣ ዘሌዋዊ ምዕራፍ 19 ከቁጥር 2 አንደኛ ጴጥሮስ ምዕራፍ 1 ከቁጥር 25 ሁለተኛ ሳምንት ቅድስት ይቺ እሁድ ይቺ እሁድ ሳምንት ቅድስት በመባል የምትታወቀው ስለሆነ የአብይ ጾም ሁለተኛ ሳምንት የምንጀምርባት ወቅት ናት ቅድስት ማለት እመቤታችን ከሁሉም ፍጥረት የተለየች ንጽህና ንጽት እንደሆነች ሁል ጊዜ በእመቤታችን ክብር ቅድስና ክፍል እንደሚገለጸው ቅድስት ዕለትም ከሌሎች ዕለታት ተለይታ ጌታችን ጾም ለነፍሱ መድኃኒት ተመረጣ ተመርጣ የተከበረች ቅድስት ዕለትና ሳምንታት ናት፣ በማለት ነው ቅድስት የምትባለው ዕለትና ሳምንት ጌታችን በመብል ምክንያት የጠፋውን ሕይወታችንን ያለ መብል በጾም ለመመለስ ይብረት ሁላችንም አብነት ለመስጠት እኛንም በተግባር ለማስተማር ሲል ማእለ ጾሙን የጀመረባት የተመረጠች የተቀደሰች እለት ናት። ቅድስት ይህች እሑድ ሳምንት፣ ቅድስት ማለት እመቤታችን ለሁ። ከሁሉም ፍጥረት የተለየች ንጽህት ንጽህትና ንጽህት እንደሆነች ሁልጊዜ በእመቤታችን ክብር ቅድስትና ክፍል እንደሚገለጸው ቅድስት ዕለት ከሌሎችም ለየት ለየት ያለች ናት። የሚሰማኝ ግን በእርጋታ ይቀመጥ፣ ከመርገም ስጋ ያርፋል። መጽሐፈ ምሳሌ ምዕራፍ አንድ ከቁጥር ሰላሳ ሶስት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቴት 24 አንድ አምላክ በሆነ በአቡ በወልዶን ስቅዱስም የካቴት 24 በዝችም ቀን የከበረ አባት ኢስቆጶስ አጋቢጦስ አረፈ። ይህም አባት በካዲያን ነገስታት በዲዮክላጣኖስ እና በመክስሚኖስ ዘመን ነበረ። ወላጆቹም ደጎች ምዕመናን ነበሩ። ቤተክርስቲያን ትምህርት አስተምረውት ድቁና ተሾመ። ከዚያም በኋላ እናትና አባቱን ትቶ ወደ አንድ ገዳም ሄዶ የሸመገሉ መነኩሳትን አገለገለ። ከሳቸውም በጎ አምልኮትን ተማረ። አረጋውያኑንም እያገለገለ በገድል ተጠምዶ ያለማቋረጥ በጾም በጸሎትና በስግደት ይተጋል። ከጠዋት እስከ ማታ በጾም የሸምብራ አሰር የሚመገብ ሆነ። ከእንቅልፉም ጋራ ሊታገል ወደደ ጊዜ ከሽምብራ አሰር ጋራ አመድ እየተመገበ ሰማንያ ቀን ኖረ። በዚያም ተጋድሎ ውስጥ እያለ ኃይሉ ግን ይጨምርለት ነበር። ለአረጋውያንም አገልግሎቱን አላስተጓጎለም። ሲጠሯቸውም ጌቶች ይላቸዋል። የዲቁናን የትሩፍቱን ስራ ሁሉ ፈጸመ። ዛፌርም የሚያስደንቁ ብዙዎችን የሆኑትን ታላላቅ ታምራቶችን በእጆቹ ገለጠ። ለእሳቸውም አንዲቷ ብላቴና አዳናትና እሷም እንደ እንጨት እየደረቀች እስከምትሆን ብዙ ዘመን ጭንቅ በሆነ ደዌታማ የኖረች ናት። ዳግመኛም! ብዙ ሰዎች ያጠፋውን ታላቅ ከሲቪ ገድሉ ገድለው ከሰውና ከእንስሳት አስጨናቂ የሆነ በሽታቸው አስወገደ። የተጋድሎንና የኃይሉን ጽናት ወሬው በተሰማ ጊዜ ስሙ ሎክዮኖስ የሚባል መኮንን ወደ እሱ ልኮ አስመጥቶ ያለ ውዴታው በግድ የጭፈራ አለቃ አድርጎ ሾመው። እርሱ ግን ተጓድሎን አልተውም፣ ጾሙንም፣ ጸሎትንም የትሩፋቱንም ሥራ የሚጨምር ሆነ እንጂ የቀደመ ስራውን አልተውም። በጥይት ቀኖች ዲዮቅልጢያኖስና መክስምያኖስ መክስምያኖስ እግዚአብሔርን አጠፋቸው። አምላክንም የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። ይህም ቅዱስ ከጭፈራ ውስጥ ይወጣ ዘንድ ምክንያት የሚሻ ሆነ። ንጉሡም ቆስጠንጢኖስ እጅግ የሚወደው መልከ መልካም የሆነ ወጣት ብላቴና እና ብላቴና ነበረ። ክፉም ጋኔልም ተጫነበት። በቀንም በሌሊትም ታላቅ ስቃይን የሚያሰቃየው ሆነ። ቅዱስ አጋቢጦስም የሚያውቀውን ከሚያውቀው ውስጥ አንድ ሰው በአየው ጊዜ